ም የሐረር ግሎባል ኔትወርክ ተከታታዮቻችን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ዋናዎቹን እስራኤል አሁን ቅጣቷን እየተቀበለች ነው ሲሉ አያቶላ አልካሚኒ ሲናገሩ፣ ጦርነቱ ወደ ማያቋረጥ እሳት ሊሸጋገር ይችላል ሲል ተመድ ስጋቱን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የህዳሴ ግድብን ፋይናንስ አድርጋለች የሚል የተሳሳተ መረጃ አሰራጩ፣ እስራኤል በተባበሩት መንግሥታት የጥቁር መዝገብ ተካተተች የሚሉት የዛሬ ዜናዎቻችን ናቸው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሶ እያድርጉ የእስራኤል ኢራን ጦርነት ዘጠነኛ ቀኑን ይዟል። የእስራኤል ጥቃት የሚቆም ከሆነ ለኒኩሊየር ድርድር ዝግጁ መሆኗን ኢራን ስታስታውቅ ኢራን ከአሜሪካ ጋር ስታደርገው ወደነበረው ድርድር እንድትመለስ ደግሞ የአውሮፓ ሀገራት ጠይቀዋል ጦርነቱ በቀጠለበት ኢራን በኒኩሌር መራ ግብሯ ከአሜሪካ ጋር ለመምከር ፍላጎቷን ገልጻለች የኢራን የውጭ ጉዳይ ሚኒስትር አባስ አረጊቺ በጀኔቫ ከአውሮፓ ዲፕሎማቶች ጋር ተገናኝተው በሀገራቸው በኒኩሌር መራ ግብር ዙሪያ ከአሜሪካ ጋር የጀመረችውን ዲፕሎማሲያዊ ግንኙነቶች እንዲነቃቁ መምከራቸውን ገልጿል የእንግሊዝ የፈረንሳይ ጀርመንና የአውሮፓ ህብረት ዲፕሎማቶች ትላንት ከኢራን የውጭ ጉዳይ ሚኒስትር አባስ አረጊቺ ጋር ተገናኝተው ተወያይተዋል በውይይቱም ከእስራኤል ጋር ጦርነት ውስጥ የገባቸው ኢራን ከአሜሪካ ጋር ያቆመቸውን የኒክሌር ድርድር እንደ አዲስ ልትጀምር እንደሚገባ ማሳስበዋል። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ ሀገራቸው ከኢራን ጋር ቀጣይነት ያለው ውይይቶችና ድርድሮችን ለማድረግ ፍላጎት እንዳላቸው የገለጹ ሲሆን ኢራን ከአሜሪካ ጋር የምታደርገውን ውይይት እንደምትቀጥል እንጠይቃለን ሲሉ ተናግረዋል። የፈረንሳዩ የውጭ ጉዳይ ሚኒስትር ባኖኤል ባሮት በበኩላቸው ወታደራዊ ስራዎች የኢራንን የኒክሌር መርሃግብር ሊያዘግ ዩ ይችላሉ። ነገር ግን በምንም መልኩ ሊያስወግዱት አይችሉም ሲሉም ተደምጠዋል። ከኢራኑ የውጭ ጉዳይ ሚኒስትር ጋር የተደረገው ውይይትም ከ ሶስት ሰዓት በላይ ፈጅቷል። በተቃራኒው የእስራኤል የውጭ ጉዳይ ሚኒስትር የአልዛሚር ኢራን ለረጅም ዘመቻ ዝግጁ መሆን አለባት፣ አስቸጋሪ ቀናቶች ይጠብቃታል ሲሉ አስጠንቅቋል። ይህ በእንዲህ እንዳለ የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ኢራን እንደሚባለው የኒክሌር ጣቢያ አላት የሚለው መረጃ ተጨባጭ ሆኖ እንዳላገኘው አስታውቋል። እስራኤል የኢራን የኒክሌር ጣቢያዎችን ደብድባለች የሚሉ መረጃዎች የተረጋገጡ አይደለምም ያለው ይህን ተከትሎም ኢራን የአቶሚክ ኢነርጂ ኤጀንሲን በአድሏዊነትና ወገንተኝነት ያለው መረጃ ነው ስትል ከሳለች። ኤጀንሲው ዋና ዳይሬክተር ራፋኤል ግሮሲስ ለተነሱት ውንጀላዎች ምላሽ ሲሰጡ የኒክሌር ጦር መሳሪያ ውድድር ስ ት ለመፍጠር እንዲሁም በዲፕሎማሲያዊ መንገዶች ግርን ለመፍታት ጥረት እየተደረገ ነው ብሏል። ነገር ግን ዲፕሎማሲያዊ ሂደቶች ካልተሳኩ ውጤቱ የከፋ እንደሚሆን አሳስበዋል ሲሉ ሀሳባቸውን ለቢቢሲ ገልጸዋል። በጦርነቱ ጋር ተያይዞ የኢራን አብዮታዊ ዘብ ጠባቂ ስለ ጉዳዩ እንዳስታወቀው በቴላቪቭ፣ ሀይፋና በርሻባ ከተሞች ላይ ትክክለኛ ኢላማውን የጠበቀ የሚሳኤል ጥቃት አድርሻለሁ ብሏል። ይህም የእስራኤል አየር ለእኛ ክፍት መሆኑና የኢራን የማጥቃት አቅም ከፍተኛ መሆኑን ያሳያል ብሏል ሲል መር የዜና ወኪል ዘግቧል። የእስራኤል ጦር በበኩሉ የኢራን ጥቃቶችን አምኖ ምላሽ እንሰጣለን ሲል ዝቷል። አልጀዚራ እንደዘገበው የሃይፋ ከንቲባ ዮና ሃይፍ እንዳሉት የመጨረሻ የሚሳይል ጥቃት ሁለት ስትራቴጂካዊ ቦታዎች ላይ ያነጣጠረ ነበር ብሏል። በጥቃቱ 21 ሰዎች ቆስሏል። በአይፋ ከተማ ላይ የወደቀው የኢራን ሚሳኤል ያደረሰው ውድመት ከባድ መሆኑን ተናግሯል። በኢራንና በእስራኤል መካከል የተጀመረው ጦርነት አፋጣኝ እልባት ካላገኝም ማንም ወደ ማያስቆመው እሳት ሊያመራ እንደሚችል ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኖ ጉቴሬስ አስጠንቅቋል። በሁለቱ ሀገራት መካከል ያለው ግጭት በከፍተኛ ፍጥነት እየጨመረ በመምጣቱ የንጹሃን ሞትና መፈናቀል በመኖሪያ ቤቶችና በሲቪል ማህበረሰብ መሰረተ ልማቶች ላይ ውድመት በኒውክሌር ተቋማት ላይ ጉዳት እያስከተለ ነው ብለዋል። ጦርነቱ በዚሁ ከቀጠለ ማንም ሊቆጣጠረው የማይችለው እሳት ሊፈጠር ይችላል፣ ያንን መፍቀድ አይገባንም ሲሉም አሳስበዋል። ዋና ጻፊው ቆም ብለን በጥሞና በማሰብና ትክክለኛ ውሳኔ በመወሰን የወደፊት የጋራ ብሩ ተስፋዎችን መዘየድ እንደሚገባም በትዊተር ገጻቸው ባሰፈሩት መልእክት አስገንዝበዋል። የሁለቱ ሀገራት ግጭት ውድመት እያደረሰን እንዲቀጥል ከማድረግ በጋራ ባህላ ኃላፊነት ስሜት በመንቀሳቀስ ቀጠናውን ብቻ ሳይሆን ዓለምን ከቀውስ ገደል አፋፍ እንታደግ በማለት ጥሪ አቅርበዋል። በግጭቱ ተዋናዮችና ግጭቱ ውስጥ ለመሳተፍ በመንደርደር ላይ የሚገኙ አካላትም ለሰላም እድል እንዲሰጡ ጠይቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በኢራን ውስጥ ማንም ሰው ያለመከሰስ መብት የለውም በሚል ለካቢናቸው የሰጡት አቅጣጫ የኢራን ደጋፊዎችን አስቆጥቷል። ይህ የኔታንያሁ ንግግር የእስራኤል እንቅስቃሴ የኢራንን ጠቅላይ መሪ አሊካሚንን ጨምሮ በኢራን አገዛዝ ውስጥ ያሉ ከፍተኛ ባለስልጣናትን ሊያጠቃ እንደሚችል ግልጽ ማሳያ ነው ተብሏል። ይህን ንግግር የሰሙ የኢራን አብዮታዊ ጠባቂዎች የኢራን ጠቅላይ መሪ ለመግደል ሙከራዎች ማድረግ እስራኤልን ዋጋ ያስከፍላል ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የኢትዮጵያ ህዳሴ ግድብ የፋይናንስ ድጋፍ አድርጋለች የሚል የተሳሳተ መረጃ አሰራጩ። ኢትዮጵያ ከዓለም አቀፍ አበዳሪ ተቋማት ገንዘብ በማግኘት በአባይ ወንዝ ላይ የሃይድሮ ኤሌክትሪክ ግድብ ለመገንባት ለበርካታ ዓመታት ብዙ ሙከራ አድርጋ የነበረ ቢሆንም በግብጽ ተስኖ አለመሳካቱ ይታወቃል። በዚህ ምክንያት የዛሬ 13 ዓመት የህዳሴ ግድብን በራስ ወጪ ለመገንባት እቅድ ተነድፎ እንቅስቃሴ መጀመሩን መንግስት ገልጾ ነበር። ከአርሶ አደሩ እስከ ነጋዴ፣ ከመንግስት ሰራተኛ እስከ ዲያስፖራ ምር ለዚህ ግድብ ድጋፍ አድርሶ አሁን ያለበት ደረጃ ላይ ደርሷል። ይሁንና በርካታ አነጋጋሪ ያልተረጋገጠ እንዲሁም አንዳንዴ ሐሰተኛ መረጃ ሲያሰራጩ የሚታዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ደግሞ ሀገራቸው አሜሪካ የህዳሴ ግድብን ፋይናንስ እንዳደረገች የሚገልጽ መረጃ ትሩዝ ሶሻል በተባለ የራሳቸው የሶሻል ሚዲያ ፕላትፎርም ላይ ለጥፈዋል። ፕሬዝዳንቱ በሩዋንዳና ኮንጎ፣ በህንድና ፓኪስታን፣ በሰርቢያና በኮሶቮ እንዲሁም በግብጽና በኢትዮጵያ መሃል ጦርነት እንዳይንቀሰቀስ ማድረጋቸውን ጠቅሰው ለዚህም የኖቤል ሰላም ሽልማት ቢገባቸውም እንዳልተሰጣቸው ጽፈዋል። አክለውም ስለ ህዳሴ ግድብ ሲጽፉ ኢትዮጵያ እየገነባችው ያለው ግዙፍ ግድብ አለ፣ በጅልነት በአሜሪካ ፋይናንስ የተደረገ ነው። ወደ ናይል የሚፈሰውን ውሃ በከፍተኛ ደረጃ እንዲቀንስ የሚያደርግ ነው ብሏል። መሰረት ሚዲያ እንደገለጸው በርካታ የአገር ውስጥና ዓለም አቀፍ ሰነዶች የህዳሴ ግድብ ከጥቂት የቻይና መንግስት አስተዋጽኦ ውጪ በኢትዮጵያ ህዝብና መንግስት ወጪ እንደተገነባ ያሳያሉ። ለማሳያነት ከሀገር ውስጥ የቦንድ ሽያጭ እና ከዜጎች መዋጮ እስከ 450 ሚሊዮን ዶላር፣ የባህል ሀብቶች ተሳትፎ 88 ሚሊዮን ዶላር ገደማ፣ የቻይና ብድር ሁለት ነጥብ ሁለት ቢሊዮን ዶላር እንዲሁም ከመንግስት ውጪ አምስት ቢሊዮን ዶላር ገደማ እንደሆነ መረጃዎች ያሳያሉ። ፕሬዝዳንት ትራምፕ የጻፉት መረጃ ሀሰት የመሆኑ አንድ ማሳያ ግብጽና ኢትዮጵያ ስምምነት ላይ መድረስ ባለመቻላቸው የዛሬ አምስት አመት አሜሪካ ለኢትዮጵያ ከምትሰጠው ሰብአዊ እርዳታ ላይ መቶ ሚሊዮን ዶላር መቀነሷ ነው። አሜሪካ ለግድቡ የምታደርገው ድጋፍ ባለመኖሩ ያቋረጠችው የህዳሴ ግድብ ድጋፍ ሳይሆን አሜሪካ ለኢትዮጵያ በአጠቃላይ ከምትሰጠው እርዳታ ላይ ነበር። ከዚህም ውጭ ቻይና የዛሬ አስር አመት ገደማ የኃይል ማስተላለፊያ መስመር ግንባታ የ1 ነጥብ 2 ቢሊዮን ዶላር ብድር ለኢትዮጵያ ስታ ነበር። ከዚህም በተጨማሪ የቻይና ባንክ በተርባይንና የኤሌክትሪክ ተከላ ተጨማሪ 1 ቢሊዮን ዶላር ብድር ለኢትዮጵያም ሰጥቷል። የህዳሴ ግድብ በአምስት ዓመታት ውስጥ በአራት ነጥብ ስድስት ቢሊዮን ብር ገደማ ወጪ ይጠናቀቃል ተብሎ ቢጀመርም በርካታ ምክንያቶች ትጓቶ በመጨረሻም በመጪው መስከረም ለምርቃት እንደሚበቃ ይጠበቃል። እስራኤል በሕፃናት ላይ የምትፈጽማቸው ከባድ ጥሰቶች በተባበሩት መንግስታት ጥቁር መዝገብ ውስጥ እንደገና መካተቷ ተገለጸ። የተባበሩት መንግስታት እስራኤል በጋዛ ላይ የምታደርገውና ለ24 ወራት በዘለቀው ጦርነት በትጥቅ በታገዘ ግጭት ውስጥ ሕፃናት ላይ ጥቃት የሚፈጽሙ ሀገራት ስማቸው በሚሰፍርበት ጥቁር መዝገብ ውስጥ ለተከታታይ ሁለት ዓመታት እንድትቆይ አድርጓታል። የመንግስታቱ ድርጅት ባወጣው አዲስ ዘገባ በ2024 በግጭት ቀጠና ውስጥ ያሉ ሕፃናት ላይ የሚደርሰው ጥቃት መጠን እየጨመረ የመጣ ሲሆን በጋዛ ሰርጥና በዌስት ባንክ በእስራኤል ጦር እየተፈጸመ ያለው ጥሰት በከፍተኛ ደረጃ ጨምሮ ታይቶ የማይታወቅ ደረጃ ላይ መድረሱን አስታውቋል። ባለፈው ዓመት ከ2023 ጀምሮ ዕድሜያቸው ከ12 ዓመት በታች በሆኑ ሕፃናት ላይ የተፈጸሙ ከባድ ጥሰቶች በዓለም አቀፍ ደረጃ 25 በመቶ የጨመሩ መሆኑን የገለጸው ዘገባ ተቋቋመው 41370 ግድያና፣ የአካል ጉዳት፣ ጾታዊ ጥቃት እንዲሁም በትምህርት ቤቶች በሆስፒታሎች ውስጥም በህፃናት ላይ የሚፈጸሙ ጥቃቶች መበራከታቸውን ጠቅሷል። በጦር መሳሪያ ግጭት ላይ የወጣው አመታዊ ሪፖርት እንደሚያመላክተው በዓለም አቀፍ ደረጃ ከ18 ዓመት በታች በሆኑ ህፃናት ላይ እየደረሰ ያለው ጥሰት እየጨመረ መጥቷል ብለዋል። ለኤሮፓን አቆጣጠር ኦክቶበር 7 2023 በደቡብ እስራኤል የፊልስጤሙ ቡድን በእስራኤል ላይ ጥቃት መፈጸሙን ተከትሎ በተፈጠረው ጦርነት ሁለት በእስራኤል ጥቃት በጋዛ 1252 የፊልስጤም ህፃናት ህይወታቸው እንዳለፈና 941 ህፃናት ላይ ደግሞ ጉዳት መድረሱን በአጠቃላይ 3668 ጥሰቶች መድረሳቸውን አረጋግጫለሁ ሲል አልጀዚራ ዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በፊልስጤም በህፃናት ላይ የሚደርሰው ከባድ የመብት ጥሰት እንዳስደነገጣቸው ተናግሯል። ስከታተሉት የነበረው መረጃ ዚህ ላይ ይበቃል። እንደተለመደው ላይክ፣ ሸር፣ ሰብስክራይብ ማድረግ መረጃዎቹ ለወዳጅ ዘመዶ እንዲደርሱ ያድርጉ።